እጅግ ሰፊ የሆነ የኮሪደር ስራ ነው ይሰራው ነው። ከዛ ውስጥ ደግሞ በትልቁ የወንዝ ዳርቻ ማለት ትልልቅ ወንዝ ዳርቻ ብቻውን እንኳን ወንዝ ዳርቻ ብቻውን በኪሎ ሜትር ብናሰላ ወደ 42 ኪሎ ሜትር የሚሆን የወንዝ ዳርቻ ልማት ስራ ነው የሰራን ያለው ማለት ይሄ በጣም በጣም ሂውጅ ነው ማለት የወንዝ ዳርቻ ማለት ነው። ወንዝ ዳርቻ ውስጥም ሲንገባ እኔም አንዱም ስለማስተባብረው የአዲስ አበባ ወንዞች አሁን ገና ሰርተን አስተካክለን ወንዝ ከሆነ ነው እንጂ ወንዝ ነው ማለት አይቻል። የቆሻሻ ማስወገጃ ቱቦ ነው ማለት ነው የሚቻለው። ማለት ያን ሁኔታ መቀየር ይፈልጋል ማለት ይህንን ሁኔታ ለመቀየር ሰፊ ስራ ውስጥ ገብተናል። በጣም ጥሩ ደረጃ ላይ ደርሰዋል። ይሄ የኮሪደር ዋን ላይ ልምድ ወስደን የተሻለ ተሞክሮ ወስደን ያ ደግሞ ለእኛም አቅም ፈጥሮን ከኛ ማለፍን ለሌሎች ክልል ከተሞች ልምድ ማካፈል የምንችልበት ደረጃ ላይ አድርሰናል። ይህንን በማድረግ አሁን የጀመርነው ሁለተኛውን ኮሪደር ልማት ስራ በማድረግ ስናጠናቅቀው የአዲስ አበባን ሁኔታ በትልቁ ይቀይረዋል ማለት ነው። ይሄ ስራ እድል ይፈጥራል፣ የከተማ ገጽታ ይቀይራል፣ መሰረተ ልማቱ ይሳለጣል፣ የአገልግሎት አሰጡ ይቀላጠፋል። ከተማው ቅድም የምንለው ተወዳዳሪ ይሆናል። የብልጽግና ተምሳሌት እናደርጋል ያለው ይገለጣል። የአንድ ሀገር አንድ ሀገር ዘመናዊ ነች። አንድ ሀገር በልጽጓል የሚለው እኮ የሆነ የዛን ሀገር ገጠር ሄደን በማየት አይደለም። የዛን ሀገር ከተማ ምን ይመስላል። የኢትዮጵያ ፊት ነች አዲስ አበባ፣ የኢትዮጵያ ገጽ ነች አዲስ አበባ። አዲስ አበባ ኢትዮጵያ ብሎ የሚመጣ ሰው መጀመሪያ አዲስ አበባን ነው የሚያየው። ስለዚህ አዲስ አበባ ላይ መልካም ነገር ይዞ ከሄደ ጥሩ ገጽታ ገንብቶ ይሄዳል ማለት ነው ይሄ ለእኛ ክብር ያሰጠናል ማለት ነው እንደ ሀገር እንደ ህዝብ ክርበ ያገረኛ ለምን ወድቀን ቆሽሸን ባልተመቸው ሁኔታ ውስጥ ብንኖር ያንኑ ገጽታ ነው የምናገኘው ግን ከተማችንን ሰርተን አሳምረን አስውበን ከያዝነ ደግሞ ያ ገጽታ ነው ኩሩ ህዝብ ነው ጽዱ ህዝብ ነው ንጹህ ህዝብ ነው የምለው የወልስ የምናገኘው ሰርተን ነው ማለት ነው ወደዛ ደረጃ ሊመስሉ የሚችልበት ሁኔታ ያመጣል ማለት ነው። ስለዚህ አባቶቻችን እናቶቻችን በአድዋ ለመስዋዕትነት ከፍለዋል፣ አካላቸው ጎለዋል፣ ደማቸው ፈሰዋል፣ ህይወታቸውን ገብረዋል። ያ የነሱ መስዋዕትነት እኛ የጥቁር ህዝቦች ነጻነት ምሳሌ፣ የጥቁር ህዝቦች የኩራት ምንጭ ብለን የምንናገረው ያ ትውልድ ስለሰራ ነው ማለት ይሄ ትውልድ ደግሞ ሰርቶ ከስንዴ ልመና ተላቆ ከልመና ተላቆ አገሪቱን አበልጽጎ ከተማውን አስዋምሮ ከያዘ ደግሞ ያ የደም መስዋዕትነት የህይወት መስዋዕትነት በላብ መስዋዕትነት ተተክቶ ሙሉ ይሆናል ማለት ነው። ሉዓላዊነታችን ሙሉ ይሆናል ማለት ነው። ያንን ለማድረግ የሚያስችል እጅል እድል ፈጥሮልናል ማስፋትና የበለጠ ማላቅ ይጠበቅብናል ማለት ነው።